አመሰግናለሁኝ። እንግዲህ የተከበራች ተመልካቾቻችን እንደምን ዋላችሁ። እንግዲህ የ2018 ኢሬቻ በዓል ዋዜማ ላይ እንገኛለን። እንግዲህ በአዲስ አበባ ከተማ ከአምስቱ በሮች አሁን የምገኘው በለሚኩራ ክፍለ ከተማ ጣፎ አደባባይ ተብሎ በሚጠራው አካባቢ ነው። እንግዲህ ይህኛው መስመር በተለይ ደግሞ ከአማራ ክልልና ከሰሜን ሸዋ ኦሮሚያ ክልል አካባቢ በተለይም ደግሞ ከአማራ ክልል ኦሮሞ ልዩ ዞን ከከሚሴ አካባቢና ሰሜን ሸዋ አካባቢ የሚመጡ እንግዶችን የሚቀበልበት ነው። ኤኤምኤንም እንግዲህ ከማለዳው ጀምሮ በተለይ ቅኝቱን ከእካ ጣፎ ክፍለ ከተማ በተለይ በሸገር ሲቲ የእካ ጣፎ ክፍለ ከተማና እስከዚህ ድረስ እስከ ጣፎ አደባባይ ያለውንም ቅኝት ሲያደርግ ነበረ። እንግዲህ በዚህ አካባቢ በተለይ ደግሞ ክፍለ ከተማው ራ ክፍለ ከተማ እንዲሁም የኤካ ጣፎ ክፍለ ከተሞች ከሁለቱ እንግዲህ አዲስ አበባና የኦሮሚያ ክልል ሸገር ሲቲ ሁለቱ ክፍለ ከተሞች በመናበብ ቅድመ ዝግጅት ሲያደርጉ እንደነበር ይታወቃል። እንግዶችም እንግዲህ በተለይ ከሰዓት በኋላ እንግዶችን እየተቀበሉ ይገኛሉ። ውሃ፣ ዳቦ፣ ቡና የሚያስፈልጉ በተለይ ደግሞ እዚህ ጋር በዓሉን ለማክበር ወደ ሆራ ፊንፊኔ የሚመጣውን እንግዳ ድካም ሳይሰማው በየቦታው እየተዝናና በዓሉን እያከበረ ወደ ማክበሪያው ቦታ እንዲሄድ ጥሩ የሚባል አቀባበል እያደረጉ ነው። እንደምትመለከቱት ደግሞ እነዚህ ወጣቶች ደግሞ የተለያዩ ባህላዊ ጭፈራዎችን እየጨፈሩ ወደ ከተማ እየገቡ ይገኛሉ ማለት ነው። ክፍለ ከተማዋም፣ የአካባቢው ነዋሪዎችም፣ የሰላም ሰራዊት አባላት፣ የጸጥታ አካላትም እንዲሁም ደግሞ የእሳትና አደጋ ስጋት ስራ አመራር ኮሚሽን ተሽከርካሪ ጭምር እዚህ ጋር ዝግጁ ሆኖ እንግዶቹን እየተቀበለ እንደሆነም ለመታዘብ ችለናል። እንግዲህ በዓሉ የይቅርታ በዓል እንደመሆኑ፣ በዓሉ ደግሞ የደስታ የምስጋና በዓል እንደመሆኑ ይህንን በዓል የሚያከብር ሁሉ ወጣቱ፣ በተለይ ደግሞ ውስጡ ቂም ሳይዝ ይቅር ተባብሎ ይህንን በዓል ለመታደም እንደመጣ ነው። በተለይ ወጣቶቹም ጋር በነበረን ቆይታ ያረጋገጥኩት አጠቃላይ ድባቡ ኤኤምኤን እንግዲህ በአራቱ በአምስቱም በሮች አጠቃላይ ያለውን ሂደት ወደ እናንተ ማድረሱን ይቀጥላል። አኗር አህመድ ነኝ፣ አመሰግናለሁ።